ቆያለን ተመልካቾቻችን። ተጨማሪ መረጃ ሊያደርሱን የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ስቱዲዮ ተገኝተዋል። ዶክተር ዮሐንስ እንኳን ደህና መጡ። እንዴት አመሹ? እንኳን ደህና ቆያችን። የአዲስ አበባ ከተማ አስተዳደር ለጤና ዘርፉ የሰጠውን አጠቃላይ ትኩረቱ ምንድን ነው? ይህንን ቢያብራሉልን። እንግዲህ እንደሚታወቀው የሀገራችን የጤና ፖሊሲ ለረጅም ጊዜ መከላከልን መሰረት ያደረገ ነበር። ያንን በማሻሻል አክሞ ማዳን እስከ ታድሶ ሕክምና ድረስ ያለውን ፖሊሲ ከተቀየረ በኋላ ዘርፈ ብዙ ስራዎች ተሰርተዋል። ውጤትም ማስመዝገብ ተችሏል። እንግዲህ መከላከል በጣም አዋጭ ነው። ስለዚህ እንደ ከተማ አስተዳደር በጤናው ዘርፍ እውነት ለመናገር በጣም ትልልቅ ስራዎች፣ ትልልቅ ውጤቶችም የተገኘበት ስራ ተሰርተዋል። እንደ መከላከልን ብንመለከት ከተማችንን በጣም ለነዋሪዎቿ ምቹ እንድትሆን አካባቢውን ንጹሕ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 ይሄ ለጤናው ትልቅ ትልቅ ጠቀሜታ አለው። ምክንያቱም እንደ ዓለምም እንደ ሀገርም እንደ ከተማም በጣም እየተስፋፋ የመጣው ተላላፊ ያልሆነን በሽታ ልንከላከለው የምንችልበት አንዱ በቂ አካል ብቃት እንቅስቃሴ በማድረግና ይህንን በማድረግ ስለሆነ ከዚህም ጋር ተያይዞ እየተሰራ ያለው ከግሪን ሌጋሲ ጋር ምናልባትም ከጥቂት አመታት በፊት ከለውጥ በፊት የነበረው የ28 ፐርሰንት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 በግሉም ሴክተር በጤናው ላይ ኢንቨስት የሚያደርጉትን በማበረታታት እንዲሁም የመንግስትንም አቅም በመጨመር ነባሮቹን ሆስፒታል አቅማቸውን በመጨመር ና ሁለት ትልልቅ አዳዲስ ሆስፒታሎች ኮልፌ መንዲዳ ና ንፋስ ስልክ ላፍቶን በመጠናቀቅ ላይ የሚገኙ ህክምና መግባታቸውንም በፐብሊክ ፕራይቬት ፓርትነርሽፕ ሞዳሊቲ ከፍ ያለ አገልግሎት እንዲሰጡ ተደርጎ በማደራጀት ላይ ይገኛል ና ለዚህ ከተማችንን ሁሌም እንደምንለው ክብርት ከንቲባም እንደሚሉት የጤና ቱሪዝም ማዕከል እናረጋታለን የሚለውን ውን ለማድረግ የሚያስችል ትልልቅ ስራዎች እየተሰሩ ይገኛሉና ለዚህ አንዱ ማሳያ ዛሬ ለአገልግሎት ክፍት የተደረገው በክብርት ከንቲባችን የተመረቀው የዘውዲቱ መታሰቢያ ሆስፒታል የማስፋፊያ የልዕቀት ማዕከል ምናልባትም፣ ማስፋፊያ ለማለት ትንሽ በሆስፒታል ውስጥ የተገነባ ግዙፍ ሆስፒታል ብንለው ይቀላል። ምክንያቱም ከአዲስ ሆስፒታል አይተናነስም፤ ግንባታ ይበልጣል። ምክንያቱም ነባሩ የዘውዲቱ መታሰቢያ ሆስፒታል የተመሰረተው በ1934 ዓ ም ነው። እንግዲህ ላለፉት 91 ዓመት 260 አልጋ ነበር የነበረው። እንግዲህ ባለፈው ጥቂት ወራቶች ውስጥ በክብርት ከንቲባ ተመርቆ ወደ አገልግሎት የገባው የህፃናት የአንጎልና የብለሰረሰር የቀዶ ሕክምና የልዕቀት ማዕከል 64 አልጋዎችን ጨመረልን። ዛሬ ለአገልግሎት ክፍት የተደረገው 320 አልጋ ያለው ባለ አስር ፍሎር አዲስ ሆስፒታል ነው ማለት እንችላለን። እንግዲህ ይሄ በጣም ግዙፍ ነው፣ የ91 ዓመት ታሪክን ሊበልጥ የሚችል አቅም ነው። ይሄ ከአልጋው ቁጥር ጋር ብቻ አይደለም፣ የተደራጀበት የህክምና ግብዓቱም በጣም ዘመኑን የዋጀ ምናልባትም በሌሎቹ ሆስፒታሎች የሌሉ አገልግሎቶች ያለበትን ያካተተ ነው። ምክንያቱም ሌሎቹ ሆስፒታሎች ላይ ያለው ትልቅ ተግዳሮት ሲሆንብን የነበረው የኦክሲጅን ማመላለስ በጣም ትልቅ ፈታኝ ነው በብዙዎቹ ሆስፒታሎች። ይሄ ሆስፒታል ግን ራሱ ኦክሲጅን አምርቶ በ320ውም አልጋ ኦክሲጅን ከማምረቻው ቀጥታ ነው የሚሰራጨው ማለት ነው። ስለዚህ በሽተኞቻችን በአልጋው ጋር ባቅርቦት ኦክስጅን አቅርቦት ማንኛውንም ሰክሽን ብንፈልግ እንኳን እዛ ጋ የተገጠመለት በጣም ዘመናዊ እያንዳንዱ ክፍል በደንብ የተደራጀ የነበረንን የአልጋ መጠን ብቻ ሳይሆን የሚሰጠውንም የሕክምና አገልግሎት ሊያልቅ የሚችል እንግዲህ ከዚህ በፊት የነበረው በዘጠና አንድ አመት ታሪካችን የኦፕሬሽን ክፍልን አቅም በእጥፍ ያሳደገልን የጽኑ መመማን ክፍላችን እንግዲህ ላለፉት ዘጠኝ ዘጠና አንድ ዓመት ስምንት ነው ል ነበረ ዛሬ ላይ ግን ሰላሳ ማግኘት ችለናል። ይሄ በጣም ትልቅ ምናልባትም ለጤናው ዘርፍና ለከተማችን ማህበረሰብ የተበረከተ ትልቅ ገጸ በረከት ነው ብዬ ነው የማስበው። ቀደም ሲል ገልጸውታል ግን በሰፊው እንዲያብራሩት የፈለግኩት መከላከልና አክሞ ማዳን ላይ እየተሰራ ያለው ስራ እንዴት ይገለጻል? ቅድም እንዳልኩት የከተማችንን ለነዋሪዎቿ ምቹ ከማድረግ በጣም የአካል ብቃት እንቅስቃሴ ተንቀሳቅሰው ማህበረሰቡ እንዲኖር ከማድረግ ጤንነቱ የተጠበቀ ወንዞች እንዲኖሩት ማድረግ ይሄ ተላላፊና ተላላፊ ያልሆኑ በሽታዎችንም ነው የሚከላከለን። የወንዞቻችንን ጤንነት የአካባቢያችንን ጤንነት ስንጠብቅ ተላላፊ የሆኑ በሽታዎችን እንከላከላለን። እንዲሁም ደግሞ ማህበረሰቡ በደንብ ተንቀሳቅሶ የአካል ብቃት እንቅስቃሴ ስፖርት ሰርቶ፣ በግሩ ወክ አርጎ፣ ሳይክል ነድቶ፣ ህጻናት ተጫውተው የሚያድጉበት ሲሆን ደግሞ የተላላፊ ያልሆኑ በሽታዎችን ልንከላከል የሚያስችል ትልቅ አቅም የሚፈጥርልን ነው። ቅድም ያልኳቸው በሁሉም ሆስፒታሎች ማስፋፊያ አዳዲስ ግንባታዎች ደግሞ አክሞ ማዳንን ሊያልቅ የሚችል ትልቅ ተግባር ነው። እንግዲህ ቅድም ያልኩት ለማንሳት የሞከርኩት የዘውዲቱ መታሰቢያ ሆስፒታልም አንዱ የዚህ አክሞ ማዳን የልዕቀት ማዕከል ሊሆን የሚችልበት የከተማችንንም እንግዲህ የጤና ደረጃ ከፍ ሊያደርግ የሚችል ኦፕሬሽን ክፍል ስምንት ያለው እንግዲህ ከበፊቱ እጥፍ የሆነ እያንዳንዱ የኦፕሬሽን ክፍል እጅግ በጣም ዘመናዊ ሊሆኑ በሆኑ መሳሪያዎች የተደራጀ፣ ምንም አይነት ኦፕሬሽን ሳይደረግ በትንንሽ ቀዳዳዎች በመግባት የአንጎል እጢዎችንም ለማውጣት የሚያስችል የአጥንቶችንም ስብራት ሊጠግን የሚያስችል ያለምንም በትንሽ ቀዳዳዎች ኦፕሬሽን ለማድረግ የሚያስችል ላፓራስኮፒ ማሽን ያለው የጽኑ ህሙማን ክፍላችን ሁሉም በሚባል ደረጃ እያንዳንዱ በደንብ የተደራጀ ና የመተንፈሻ ማሽንም ያላቸው ሆኖ የተደራጀ እንግዲህ ከአራት እጥፍ በላይ ነው። እንግዲህ ከሶስት እጥፍ በላይ እስከ አራት እጥፍ የሚሆን ነው የጽኑ ህሙማን ክፍላችንን ያሳደገልን ና ይሄ ምናልባትም እንግዲህ የጽኑ ህሙማን ክፍልን አልጋና ማሽንን በመጠበቅ ህይወታቸው ከዚህ በፊት አደጋ ላይ ሲወድቁ የነበሩትን የከተማችንን ነዋሪዎች የሚታደግ እንግዲህ ቅድም እንዳልኩት ለከተማችንና ለጤናው ሴክተር የተሰጠ ትልቅ ገጸ በረከት ነው። ይሄ የኦክሲጅን ማምረቻ በአይነቱ እኛ ሀገር ውስጥ ካሉት በጣም ዘመናዊ የሆነ ነው። 99.9 ፐርሰንት ነው ኦክሲጅን ከአካባቢ አየር ወስዶ ኦክሲጅን የሚሰራው እስካሁን ያለው ወደ 93 ፐርሰንት ነው የሚያመርቱ ናቸው። ይሄም እንግዲህ የሆስፒታሉን ፍጆታ ብቻ ሳይሆን ከሆስፒታሉ ፍጆታ አልፎ ለሌላ ሆስፒታል የሚተርፍና በአካባቢው ላሉ ጤና ጣቢያዎችም መስጠት የሚችል እንግዲህ ከቦታ ቦታ ኦክሲጅን ማመላለስ አለቀ ሲባል ምን ይህንን ታሪክ ያደረገ እጅግ ዘመናዊ ይሄ ብቻ አይደለም። የአገልግሎት አሰጣጠን ብቻ ከማዘመን አንጻር ብቻ ሳይሆን እንግዲህ እያንዳንዳቸው ደረጃቸውን በጠበቀ መልኩ ለተገልጋዩ ማረፊያ ክፍሎች በእያንዳንዱ አገልግሎት መስጫ ቦታ ላይ እንግዲህ ለባለሙያዎቻችንም የእረፍት የሚያደርጉበት ሻይ ሊጠጡበት የሚችሉ ኮርነሮች የተዘጋጀለት ማረፊያ ክፍላቸውም ደረጃውን የጠበቀ በጣም በጣም ምቹ በጣም ሰፊ ኮሪደር ያለው በርካታ ሊፍቶች የተገጠሙለት አምስት ሊፍቶች የተገጠሙለት ከሁሉም ዳይሬክሽን በረንዳ ያለው እና በደንብ አካባቢው ደግሞ እንግዲህ ዘውዲቱ የታደለ ሆስፒታል ነው። በአራቱ አቅጣጫ ኮሪደር ይነከዋል። የወንዝ ተፋሰሱን እየታየ እውነት ለመናገር ደረጃ ወደ በረንዳው ሲወጣ የሆቴል ስታንዳርድ ያለው እና በጣም የሚያምር እዛ ጋር መቀመጥ በራሱ የሚሰጠው የመንፈስ እርካታና የፈውስ ስንትን ትልቅ ነው እና ይሄ የልዕቀት ማዕከል ቅድም እንዳልኩት ማስፋፊያ ሳይሆን በሆስፒታል ውስጥ የተገነባ ግዙፍ ሆስፒታል ብለን መጥራት እንችላለን። ከዚህ በፊት ያልነበሩትን የስፔሻሊቲ አገልግሎቶች እንደ አጥንት ሕክምና ከአንገት በላይ ፕላስቲክን መጨመር የሚያስችል እጅግ ዘመናዊ ወቅቱን በዋጀ የሕክምና መግባት የተሟላ ትልቅ ተቋም ነው እና ይሄ አክሞ ማዳንን እንደ ከተማ ትልቅ አንድ ስቴፕ ከፍ የሚያደርግልን፣ በቅርብ ጊዜ ደግሞ ለአገልግሎት የሚበቁ የጥሩነሽ ቤጂንግ ሆስፒታል የነባሩን ሆስፒታል ከሁለት እጥፍ በላይ የሚያሳድግ እንዲሁም በራስ ደስታ ሆስፒታል ከነባሩ የአልጋ መጠን እጥፍ የሚሆን ለአገልግሎት ክፍት ለማድረግ ሁሉም ነገር ግብዓት እየተሟላ ይገኛልና ምናልባትም በዚህ ሰባት ዓመት ከለውጥ በኋላ እንደ ከተማ አስተዳደር የነበረንን አቅም እንግዲህ ላለፉት መቶ አመታት የነበረንን በዘመናዊ ሕክምና ታሪካችን የነበረንን አቅም ደብል ማድረግ ችለናል። የአበበች ጎበና እናቶችና ህጻናት ሆስፒታል ማንሳት እንችላለን። ቅድም የጠቀስኳቸው ጤና ጣቢያዎችን አምና ወደ አገልግሎት ያስገባናቸው በርካታ ጤና ተቋማት አሉ እና እነዚህ ሲደማመሩ በዚህ በሰባት አመት ውስጥ ወዲህ ከለውጥ በኋላ በነበሩን አምስት ስድስት አመታት ወደ አገልግሎት ያስገባናቸው የጤና ተቋማት ከዚህ በፊት የነበረውን የመቶ ዓመት ታሪካችንን እጥፍ ሊያደርግ የሚችል እንደ ከተማ አስተዳደር እጅግ በጣም ደስ በሚል ሁኔታ ለጤናው ሴክተር ልዩ ትኩረት በመስጠት ከተማችንን ሁሌም ክብርት ከንቲባ ከአፍሪካ ህጻናትን ለማሳደግ ምርጧ ተመራሽ ከተማ እናረጋታለን ብለው የሚሉትን ሞቶ ሊያሳካ የሚችል እንግዲህ ከተማችን የሀገራችን መዲና ነች። የአፍሪካ መዲና ነች። ሶስተኛ አለም አቀፍ እንግዲህ ዲፕሎማቶች ዓለም አቀፍ ተቋማቶች ያሉባት ከተማ ነች ና ያንን ሊመጥን የሚችል ዘመኑን የዋጁ ትልልቅ የጤና ተቋማት ግንባታዎች እውን እየሆኑ ነውና ና እንግዲህ ይሄ ብቻ አይደለም። የጥሉ የግሉንም ሴክተር በማበረታታት በመደገፍ በርካታ ተቋማትም እየተከፈቱ ይገኛል። ና ከተማ አስተዳደሩም ለጤና ተቋም በልዩ ሁኔታ የመሬት አቅርቦት በማድረግ ትልቅ ትልቅ እርዳታ እያደረገ ነውና እንግዲህ እንደ ሀገርም ለሕክምና ተብሎ በየዓመቱ ከአንድ ቢሊዮን ዶላር በላይ የሚወጣውን ሊያስቀር የሚችል ትልልቅ ተግባራቶች እየተሰራ ይገኛል። መልካም፣ የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሃንስ ጫላ ስቱዲዮ ተገኝተው ላደረሱን መረጃ አመሰግናለሁ። ሸጋ ምሽት ይሁንልዎት። እኔም ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። መልካም ምሽት።